ልጠይቃችሁ፣ ሶሻል ሚዲያ የሚሰሙኝን አሁን የእናንተ አእምሮ በማን ቁጥጥር ስር ነው ያለው? ኦኬ እሺ፣ አትሊስት ደስ ይበላችሁ በሰይጣን ቁጥጥር ስር አይደለም፣ ግን በክርስቶስም ቁጥጥር ስር መሆኑን እጠራጠራለሁ። ይሄ ማለት ምን ማለት ነው? አእምሮ በሰይጣን ቁጥጥር ስር በመሆን እና ከሰይጣን ቁጥጥር ነፃ ወጥቶ በክርስቶስ ቁጥጥር ስር በመሆን መካከል ሌላ ተቆጣጣሪ ያለው እሱን ነው ምነግራችሁ። የሀሳብ ዓለማችን ከሰይጣን ቁጥጥር ነፃ መውጣቱ አደለም። እሱማ ሆነ ሆነ፣ ጌታ ይመስገን። ምክንያቱም ቆላሲያስ ምራፍ 1 ቁጥር 14 ላይ ሄዳችሁ ብትመለከቱ፣ እርሱም ከጨለማው ስልጣን አዳነን፣ የኃጢአታችን ስርየት የሆነውን ቤዛነት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ይላል። ሃሌሉያ አሜን። ስለዚህ ከዛ መንግስት ምን ሆነናል? ወጥተናል፣ ፈልሰናል። ስጋታችን አይደለም እሱ እስ እንግዲህ በሴጣንም ቁጥጥር አይደለም ብያችኋለሁ። ተመስገን ነው። የምስራች ነው። ግን ደግሞ በክርስቶስም ቁጥጥር ስር እንዳልሆነ አስባለሁ፣ ሙሉ በሙሉ ማለት አስባለሁ። ታዲያ በማን ቁጥጥር ስር ነው? እችን ቃል በደም ስሞኝ አንደኛ ቆሮንቶስ ምዕራፍ ሦስት ምዕራፍ ሦስት ቁጥር አንድ እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም። ገና ሕፃናት ነበርካችሁና ወተት ጋትኳችሁ። ገና እስካሁን ድረስ አትችሉም። ቅናትና ክርክር ቢገኝባችሁ ስጋውያን መሆናቸው አይደለምን? አንዱ እኔ የአጵሎስ ነኝ ሌላውም የጳውሎስ ነኝ ቢል ሰው ብቻ መሆናቸው አይደለምን? እኔም ወንድሞች ወይ የስጋ እንደመሆናችሁ፣ የስጋ የሚለው ቃል የባለቤትነት ፖሴሽንን ነው የሚያሳየው። ስለዚህ ልንገራችሁ አይደለም። የእኔና የእናንተ ትግል፣ የእኔና የእናንተ ተግዳሮት ምንድን ነው ካላችሁኝ፣ አእምሯችን የማን ነው? የማን ነው? የስጋ የስጋ። ስለዚህ ለእኛ የአእምሮ መታደስ ማለት አእምሯችንን ከምን ቁጥጥር ነፃ ማውጣት ነው። ከስጋ ቁጥጥር ነፃ አውጥቶ በክርስቶስ ቁጥጥር ስር፣ በመንፈስ ቁጥጥር ስር እንዲሆን የማድረግ ሂደት እርሱ የአእምሮ መታደስ ተብሎ ይጠራል። በጣም ግልጽ ነው አለ አሁን እሱ ነው የአይምሮ መታደስ ተብሎ የሚጠራ ለሰፊውስ ጥቅም ሳይሆን ለሰፊውስ ጥፋት ስጋ ምን አድርጎታል ተቆጣጥሮታል ስለዚህ ነፃ መውጣት አለበት